በልዑል እግዚአብሔር አጋዥነት የመላእክት ሁሉ አለቃ የቅዱስ ሚካኤልን የጋንነቱን የገናንነቱንና የክብሩን ዜና እንጀምራለን። ከቸርን ከቸር አምላኩ እግዚአብሔር ይቅርታን ይለምንልን ዘንድ የሰማያዊ አለቃ የቅዱስ ሚካኤል ጸሎቱ፣ በረከቱ ይጠብቅን ለዘላለሙ፣ አሜን። አባቶችና ወንድሞች ወይ ደስታን በተመሉ ጆሮቻችሁ ስሙ። በምድር ላይ ከሚበቅል ከሳር ከቅጠል ከሰማይ ከዋክብ ከሰማይ ከዋክብት ከባህር አሸዋ ፈጽሞ የሚበዛ ታምራቱንና የአይሉን ገናነትም በንጹሕ ልቦና በንቁ አይነ ሕሊና አስተውሉ። በሱ የታመነ ቀጭንቅ ይድናል። በባህርና በየብስ ቢሆን በድንቅ በድንቅ አማላጅነቱ ረድኤት የሚታመን በቀና ሃይማኖት በንጹሕ ልቦና ሆኖ በመለመን ያለ ነውር ይጠብቀው ዘንድ ወደ እግዚአብሔር ሌሊትና ቀን ተግቶ የሚማጸን ከመከራ ይድናል። ወንድሞችና እህቶች ሆይ እኛም ምድርን በባህር ላይ በዘረጋት ሰማይም እንደ ዋልታ በሰቀለው ሁሉን በፈጠረ በእግዚአብሔር ፊት መረትንና ባለሟልነትን እናገኝ ዘንድ ሳናጉረመርም በፍጹም ሃይማኖት ሆነን እንትጋ። ወንድሞችና እህቶች ሆይ ያለ መላእክት ልመናና ምልጃ ይልቁንም ይህ የመላእክት አለቃ ቅዱስ ሚካኤል ሁልጊዜ ጊዜ በሚያስፈራና ግሩም በሆነ የእሳት ሰረገላ ፊት ስለ ሰው ልጅ ከሚለምነው ምሕረት በቀር ማንም ሰው የማሸነፍ የመዳን ተስፋ ረድኤት ፈጽሞ የለውም። የመላእክት ኃይል ቅዱስ ሚካኤልን በዓል የሚያግ ሁሉ ለቤተ ክርስቲያን እጣንም ቢሆን ወይም ቁርባን መባ የሚሰጥ ከእንጀራው ቆርሶ ለራበው የሚያበላ ለተጠማው ቀድቶ የሚያጠጣ፣ ያጠጣ ለታረዘም ከልብሱ ቀዶ ቢያለብስ፣ ያዘነውንና ያዘነውን ቢያረጋጋ፣ የተከዘን ደስ ቢያሰኝ፣ የታመነን የታመመን ቢጎበኝ፣ በችግርና በጭንቅ የታሰረን ቢጠይቅ፣ በቅዱስ ሚካኤል ስም ይህን ሁሉ ቢያደርግ ሲወልን አያትም በዚህ ዓለም ሳለም እግዚአብሔር መልካሙንና በጎን ነገር ሁሉ አያሳጣሁም! በሞተም ጊዜ በሰማይ ላይ ነፍስን በመክሰስ ወደ መንጸፈ ደይን የሚስቡ ርኩሳን መናፍስት ይዋቀሱት ዘንድ አይቻላቸውም። እርሱ ቅዱስ ሚካኤል በብርሃን ክንፎቹ ተሸክሞ ባይረሳትን አሻግሮ ወደ መንግስተ ሰማያት እና የብርሃን የብርሃን ከዋክብት ወዳለበት ያገባዋል እንጂ ራሱ እየታችን በማይታበል ቃሉ ተናግሮ ተናግሮ አዟልና ለቅዱሳኑ ሁሉ ኪዳን ሰጣቸው። እንዲ ስል በነቢዩ ስም ነቢዩን የተቀበለ ነቢዩ የሚያገኘውን ዋጋ ያገኛል። በጻድቁ ስም ጻድቁን የተቀበለ ጻድቁ የሚያገኘውን ዋጋ ያገኛል። ከታናናሾቹ ለአንዱ ቀዝቃዛ ውሃ በደቀ መዝሙር ስም ያጠጣ ዋጋውን ያገኛል ብሎ ብዬ እንዲያገኝ እውነት እላቸዋለሁ። ወንድሞቼ ሆይ ዛሬም ከአጢአት አንጽቶ ከአጢአት አንጽቶ የነፍስና የስጋን ንጽህና እንዲሰጠን እግዚአብሔር ከማይፈቅደው ይፈቅደው ከዚህ ዓለም አላፊ ከዚህ አላፊ ዓለም በድለንና ርኩሰት ከባዕድ አምልኮም እንዲያድነን ልመናው በእግዚአብሔር ፊት ዋጋ ባለው ክቡርና ታላቁ ቅዱስ ሚካኤል ስም ሰውን የሚወድድ እግዚአብሔርን እንለምነው። ጾምና ጸሎታችን ልመናችን ይቀበልልን። የመቶ አለቃ ቆርኔሌዎስን ጾምና ጸሎት ተቀብሎ መልካም ዜናን ይነግረው ዘንድ የመላእክት አለቃ ቅዱስ ሚካኤል እንደላከለት፣ ዳግመኛም ወደ ሕይወት መንገድ እንዲመራውና እንዲያጠምቀው ጴጥሮስ የተባለ ስሞን ላከለት። እኛም የነፍስንና የስጋችንን መድኃኒት ልብ አድርገን በማያው በማወቅ የተራቡትንና የተጠሙትን ችግረኞችን በቅዱስ ሚካኤል ስም እንርዳቸው። ለተራቆቱትም ካለን ከፍለን እናልብሳቸው። በዚህ ዓለም ምረት ላደረገ በፍርድ ቀን ምረት የለውም፣ በዚህ ዓለም ምረት ላላደረገ በፍርድ ቀን ምረት የለውም ብሎ ሐዋርያው እንዳስተማረ በፍርድ ቀን ምረትን እናገኝ ዘንድ ለሁሉም የምንራራ እንሆን። ጌታችን በወንጌል ይቅር የሚሉ ንዑዳን ክቡራን ናቸው፣ እነርሱን ይቅር ይባላላቸዋል እና በሜዳንታችን የሚነገረውን የሕይወት ቃል እንስማ። አጣን ከጻድቃን በሚለዩ ጊዜም በዚያ በምታስፈራ የፍርድ አደባባይ ከውሩካን በጎቹ ቅዱሳን መንጋ እንዳይለየን። ምንም ምን ለሌላቸው ለድሆችና ለችግረኞች ከገንዘባችን እናካፍላቸው። ድል የነሱ የሰማዕታትና የመስተጋድላን ጻድቃን የማህበረ ቅዱሳን ሁሉ ዝክራቸውን እናድርግ። የልቁንም የመላእክት አለቃ ቅዱስ ሚካኤልን ዝክር እና አናጓድል በስሙ ለድዎችን ለሚቀበሉ ዝክሩን ለሚዘከሩ ዝክርን ዝክር አናጓድል። በስሙ ድዎችን ለሚቀበሉ ዝክሩን ለሚዘክሩ ለሰው ልጆች ሁሉ ጊዜ ይቅርታን የሚለምን በዚህ ዓለም ምኞታችንንም የሚፈጽሙ ጸሎታቸውን የሚሰማ የሚያድናቸው ስራቸውን የሚያቀናላቸው እርሱ ነውና በሚመጣው ዓለም በፍርድ ቀን ዋስ ሆኖ ያድናቸዋል ና አስቀድሞ መናሴ በእግረ ብረት ታስሮ በብረት ጋን ውስጥ ተጥሎ ሳለ ከቀድሞ አጢያቱ ተመልሶ ቢማልድ ና ቢጸልይ ከከለዳውያን ያወጣው ቅዱስ ሚካኤል ነው። በዚያ ዘመን እንደ መናሴ ያለ አጢያት የሰራ ከቶ አልነበረም። ወንድሞቼ ሆይ እኛም ዛሬ ከምንሰራቸው ክፉ ስራዎች ሁሉ እንደ እሱ እንመለስ። ነገር ግን ትዕግስቱ የሰፋ ቸርነቱ የበዛ እግዚአብሔር በጭንቁ ቀን በጭንቅ ቀን ተጸጽቶ ቢመለስ ስራ ንስሓውን ተቀብሎ በቅዱስ ሚካኤል ልመና ከከለዳውያን ካመጡበት ጭንቅ እግዚአብሔር አዳነው። ወደ ቀደመ ክብረ መንግስቱን መለሰው። ዳግመኛም ስለ ጌታችን መከራ ሲያዝኑና ሲተክዙ ለነበሩ እንስት አንስት ከመቃብር አፍ በተከፈተችው ድንጋይቱ ላይ ተቀምጦ መልአኩን እንደ መብረቅ አብርቶ በሚያስፈራ ግርማው ተመልክቶ ልብሱንም እንደ በረዶ ጻዳ ሆኖ የታያቸው ይህ ቅዱስ ሚካኤል የመላእክት አለቃ ነው። ህያው ከሙታን መካከል ለምን ትፈልጉታላችሁ? እርሱስ እዚህ አለም ተነስቷል እዚህ የለም ተነስቷል ብሎ ትንሣኤውንም በታላቅ ደስታ ነገራቸው። ዳግመኛም በመነኮሳት አለቃ በአባ እንጦንስ ላይ ጠላት ዲያብሎስ የማይረባ ክፉ ምኞትን ዘርቶ በተንኮሉ በተፈታተነው በክፉ ሀሳብ ላይ በጣለው ጊዜ እግዚአብሔር የማይወደውን የተጠላውን ስራ ሁሉ ሀኬትንም ባመጣበት ጊዜ ተገልጾለት ያጸናው ይህ ሊቀ መላእክት ቅዱስ ሚካኤል ነው። ያን ጊዜ ይህ ሊቀ መላእክት ቅዱስ ሚካኤል ወደ እርሱ መጥቶ የምንኩስና ልብስም አለበሰው፣ የመላእክትም አስኬማ ሰጠው። ሥርዓተ ምንኩስናና በየሰዓቱ የሚጸልየውን ጸሎት ሁሉ አስተማረው። ሰሌን በመምታት እንቅብ በመስፋት ቢሆን ያለ ተግባር እንዳይኖር አዘዘው። እግዚአብሔርን እያገለገል ስትኖር ከሴጣን ጾር ትድን ዘንድ ከወጥመዱም እንድታመልጥ አንተ ላይ ንዝላልነት ስንፍና እንክፋትን ሁሉ የሚዘራብህን የፍላጸው መርዝ ከሚነዛብህ ጠላት ትሰወር ዘንድ እንደ እዚህ ስራ እንደዚህ አድርግ ብሎ አዘዘው። ይህን ቢያደርግ እንደሚድን አውቀ ይህንን ሁሉ አሳሰበው። ዛሬም እግዚአብሔር አምላካችን እኛን ማመስገን እግዚአብሔር አምላካችን እኛ ማመስገን ይገባናል። ዳግምኛ የተወደዳችው ወንድሞች ወይ በቅዱስ ሚካኤል በዓል ቀን ማልደን ወደ ቤተ ክርስቲያን ገስግሰን ሁልጊዜ ያለ ሃኬት ልንሳ ልንሳለማት ይገባል። እርሱ ለሰው ልጆች ሁሉ ይለምናልና። በችግራችን ጊዜ ከርሱ ዘንድ እርዳታ ስንፈልግ በትጋት በምስጋና በልመና ወደ እሱ እንማልድ። ብዙ ኃጢአታችን ያስተሰሪልን ስለእኛም ይለምንልን ዘንድ በስግደትና እጅ በመንሳት እንማልድ። አስቀድሞ ይህ የማዳን እና የይቅርታ መልአክ ቅዱስ ሚካኤልን አሸናፊ እግዚአብሔር እንዳዘዘው የሊቀ ነቢያት ሙሴን ስጋ የገነዘ እሱ ነው። ሰበኩ ሰበኩላህምን በኮሬብ የሰው እጅ የሰራቸው ሌሎች ጣዖታትን እንዳመለኩ ሁሉ የእስራኤል ልጆች እንዳያመልኩት በምድረ በዳ የሸሸገው እርሱ ነው። የተወደዳችሁ ወንድሞቻችን፣ ወይ አንገታቸው የደነደነ ልቦናቸው የጸና ሃይማኖታቸው የጎደለ አእምሯቸው የደነዘዘ ጆሯቸው የደነቆረ ሽንገላን የተመሉ ናቸውና አሰራቸውን አንከተል። እኛ ግን ጽድቅን የተከትለን የፈጣሪን ስም መፍራት እንማር። የጽዮን አገልጋዮቿ ነቢያት አስቀድመው የተናገሯቸውን ቅዱሳን መጻሕፍትንና በመልካም ድምፅ ያሰሙትን ቃል እንስማ። ሐርያት በመንፈስ ቅዱስ ተቃኝተው የነገሩንና ያስተማሩን ሃይማኖትን ትምህርትን በማጽናት መኖርን እናውቅ ዘንድ እጅግ በሚያስደነግጥ በሚያስደንቅ በረቂቅ ምስጢር ያለ ሩካቤ ከድንግል ማርያም ስጋ የበለበሰ በሕያው እግዚአብሔር ልጅ በመድኃኒታችን በአምላካችን በኢየሱስ ክርስቶስ ሃይማኖት መሰረትነት ላይ መሰረታችንን እናጽና። ያለ መለወጥ፣ መለየት፣ መቀላቀልና መጨመር ሳይኖርበት መለኮት ከስጋ ጋራ ተዋህደ። እንደዚህ ለሚያምን ለሚያምን ቅዱስ ሚካኤልን የሰማይ ሰራዊት አለቃቸው በብርሃናትም ላይ ስልጣን የሰጠው ስለ ሰው ልጆች በእግዚአብሔር ፊት የሚለምንና የሚማልድ ነው። እኛንም ከጭንቅ እንዲያወጣን እንዲያድነን ይቅ ቅር እንዲለን እንዲጠብቀን በቸርነቱ እንዲመግበን አበሳችንን እንዲደመስስልን አጢአታችንን እንዲያስተስሪልን ከበደላችን እንዲያነጻን በእውቀት ያለ እውቀትም ከሰራነው ስህተታችን ከሰይጣን መከራ ነፍስንና ስጋን ከሚያጠፉ ከምኞት ሁሉ እንዲያድነን እንለምን። የክርስቲያንን መንግስት በሰላም እንዲጠብቅ እድሜው እንዲረዝም በዙ ላይ ቅን ፍርድ ይፈርድ ዘንድ በዚህ በቅዱስ ሚካኤል አማላጅነት ጠላቶቹን ፈጥኖ እንዲያጠፋለት በእውነት እንለምን፣ አሜን። ይህንን የደርሳኑን ቃል ለምንሰማ ወደ ስህተት መንገድ የሚያወርድ ነፍስን የሚያጠፋ ወደ አጢአት ጉድጓድ የሚከት የጠላትን የጠላታችን ሰይጣንን የሰይጣንን ስራ ሁሉ ያርቅልን። ይህም ትምክትና ትቢት፣ መጠራጠር፣ አሜት ቅሚያና፣ ኩራት፣ ሸፍጥና፣ ጣዖት ማምለክ፣ ዘፈንና፣ ዝሙት፣ ስንፍናና፣ ንፍገት፣ ምቀኝነት፣ ግፍና ባለንጀራን መቃወም ነው። እንዲሁም የነፍሳችንን በረቂቅ ወጥመድ ከሚያጠምድና ወደ ሲኦል ከሚያገባ በጠላት ማሳሳትም ከመውደቅ እግዚአብሔር ሰውሮ ወደ ሕይወት በምታደርስ መልካም መንገድ ይምራን በቸርነቱ ብዛት፣ በሃይማኖትና በሰላም በፍቅር በቤተ ክርስቲያንን በሮቿን የተከፈቱ ያድርግልን። ሰላምን የተመላ ረዥም እድሜን ለንሳ ብዙ ዘመንን ለፍሳሐ ያድለን። የምንጩንና የወንዙንም ውሃ የባርክልን። የምድርንና የምድር ቡቃያዋን ፍሬዋን ያሳድግልን። ለዘር ለመከር ያድርሰን። ሽማግሌዎቻችን ግሌዎቻችን ያጽና፣ ኃይል ይስጣቸው። ሽምግልናችሁን በጽድቅ ያድስ፣ ጎልማሶቻችሁን ይጠብቅ። የመንፈሳውያን አባቶቻችሁን ፍለጋ እንድትከተሉ ትግስት ይስጣችሁ። ዓለም ሳይፈጠር አስቀድሞ ለእናንተ ያዘጋጀላችሁን መንግሥተ ሰማያት ተወርሱ ዘንድ የአባቴ ቡሩካን ወደ እኔኑ የሚለውን የደስታ ቃል ያሰማችሁ ቅዱሳን መላእክት ሁሉ እርሱን ተከትለው በየትኖቱ በመጣ ጊዜ በእመቤታችን ቅድስት ድንግል ማርያም አማላጅነት በቀኙ መቆምን ያድላችሁ። ይህም የሰማያዊ ንጉሥ ማደሪያ ናት። ደስታን በተሞሉ በማህበረ መላእክት አማላጅነት መልካሙን ዋጋ ይክፈላችሁ። የመድኃኒታችን የወንጌሉ መፍሰሻዎች ድል ነስተው አክሊልም በተቀዳጁ ሰማዕታት አማላጅነት፣ ከአዳም ጀምሮ እስከ ዛሬ በንጹሕ ምግባር ፈጣሪያቸውን ባገለግሉ በማኅበረ ጻድቃን አማላጅነት የቅዱስ ሚካኤል ጸሎቱ ደስታን የሚያበስር የቅዱስ ገብርኤልም አማላጅነቱ በየዓመቱ በየወራቱ ከእናንተ ጋር ይሁን። ወዳጆቹን የክርስትና ስማችሁን እዚህ ጋር የራሳችሁን መጥራት ትችላላችሁ። ይጠብቅ ዛሬም ዘወትም እስከ ዘላለሙ ድረስ አሜን። ይችን ይችን መጽሐፈ ድርሳን በሃይማኖት ጸንቶ በልቡ አምኖ ለጻፋት ለጻፋትም ላነበባትም ለተረጎማትም ቃሉን ለሰማ የቅዱስ ሚካኤል ክንፍ ጥላ የሆነው በፈጣሪው ፊት በሚቆም ጊዜ ተስፋ እንዳደረገው የሃይማኖት መሠረት በሆኑ ቅዱስ ጴጥሮስ አጠገብ ያስቀምጠው። የጻድቃን፣ የሰማዕታት፣ የጻድቃን ነፍሳት የብርሃን በፍታን በተጎናጸፉ ጊዜ የወላጆቹን የክርስትና ስማችሁን እዚህ ላይ ያስገቡ ነፍስ በዚያ ያሳርፋት። የአባቱንም የእናቱንም የወንድሞቹንም የእህቶቹንም ነፍስ ማረፊያ በዚያ ያድርግላቸው ለዘላለሙ አሜን። ክብርና ምስጋና፣ አምልኮት፣ ውዳሴ ለአብ፣ ለወልድ፣ ለመንፈስ ቅዱስ ሲሆን የቅዱስ ሚካኤል አማላጅነቱ ከሁላችን ጋር ይሆን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን። የእለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት የአንተናትና ኃይል ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስ ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ያሸናፊ እግዚአብሔር እናቶ የሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽነሽ ነሽ ቡርክ ነው ጸጋን የተመላሾ የደስ ይበልሽ ልውል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከየታችን ከመድኒታችን ከኢየሱስ ክርስቶስ ዘንድ ቅርታና ምረት ለምኝልን። ኃጢአታችንንም ያስተሰርይልም ዘን ለዘላለሙ አሚን። ታምሪሆ ለመላክ ክቡር ሚካኤል ሊቀመላዊት ፍሱ ወሱን በነደ መፍርህ ከሚያስፈራን በልባል የተፈጠረ ደስ የተሰኘ ያየት አለቃ ቅዱስ ሚካኤል ያደረገው ታመ ይህ ነው። ልመናውና ምልጃው ይጠብቀን፣ ያድነን፣ ከርኩስ የደም ባላገራ ያውጣን። የጠላት ፈላጻ እንዳይነድፈን በክንፈ ጥላው ይሰውረን፣ ከአካባቢያችንም አይለየን። አጥር ከለላ የሆነን የጥፋት መንገድ እንዳያገኘን የምናምነው ሁሉ ያድነን። ይልቁንም ወዳጆቹን ገብረ ከሌን ያድን ለዘላለሙ አሜን። ወለተ ከሌን ያድን። አፌን በምሳሌ ከፍታለው፣ የጥንቱንም ታሪክ እናገራለው። ከመጀመሪያው የተሰወረውን አነባለው። የእሳት ብርሃን የሚያጎናጽፍ ቅዱስ ሚካኤል የሰራው ኃይለ ታምራቱን እተረጉማለው፣ እናገራለው። በጊዜው ዘወትር ምረትን የሚለምን ስለ ሰው ልጆች ሁሉ ወደ እግዚአብሔር ይማልዳል። የሚጠሩትን ለማዳንና ለመርዳት ፈጥኖ ወርዶ ይደርስላቸዋል፣ ጸሎታቸው ይሰማቸዋል። የሚታመኑበትም ሁሉ ያድናቸዋል። አምነው ስሙንም በመጥራት ለጠየቁት መልስ የሚሰጣቸው እርሱ ነው። በባህርም በየብስም በመንገድ ሁሉ በችግርም በጭንቀትም ሁሉ ደርሶ የሚያድናቸው እርሱ ነው። ከለታት በአንደኛው ቀን አስቀድሞ የሆነውን እነሆ አሁን እዚህ የተሰበሰባችሁ ሁሉ እነግራችኋለሁ። ብዙ ሰዎች ከግብጽ አገር ገስግሰው ወደ ባህር ወደ ሄዱ በደረሱ ጊዜ በመርከብ ላይ ተሳፈሩ። ከደረቁ ቦታ ትንሽ ርቀው በባህሩ ማዕከልም ለመስጠም እስኪደርሱ ድረስ ታላቅ ነፋስ በላያቸው ተነሳ። የባህሩም ማዕበል ሞገድም እጅግ በረታባቸው። የባህሩም ማዕበል በመርከቡ ላይ ወጥቶ ለሞት በደረሱ ጊዜ እንደገና የበለጠ ማዕበል ተነስቶ ሊገለብጣቸው ደረሰ። ክፉ ሞትና ክፋት እንደመጣባቸው ባዩ ጊዜ በሐዘንና በስቃይ ተዋጡ፣ የሚያጽናናና የሚያድናቸውም አጥተው ተስፋቸውን ቆረጡ። ያን ጊዜ በዚያች ቀን እንዲህ ሲሉ ጮሁ። ታላቁ ገናናው ቅዱስ ሚካኤል ሆይ ለመላይክተ ሰማይ ሁሉ አለቃቸው አንተ የይቅርታና የኃይል የርኅራሄም መላክ መላከ ሰላም ሆይ ወደ እኛ ተመልክተህ እርዳን፣ እኛንም የተጨነቅነውን አድነን። በኃጢአት ከመሞትና ከጥፋት እንድን ዘንድ የሞት መጋረጃ አይናችንን አሁን ሸፍኖታልና የጥፋትም ጥላዋን አይተናልና ወደ እግዚአብሔር ስለኛ ለምንልን፣ እያሉ ሁሉም በአንድነት በመጮህ በፍጹም እምነት ወደ እግዚአብሔር አመለከቱ። በሚያቃጥል እንባና በመረረ ለቅሶ በመርከብ ውስጥ ያሉት ሁሉ ከባህሩ ማዕበል የአድናቸው ዘንድ ጮኹ። ያን ጊዜውን በዚያው ሰዓት እግዚአብሔር የልቦናቸውን አዘንና ልመናቸውን ሰማ። ያን ጊዜም ሊቀ መላእክት ቅዱስ ሚካኤል ከሰማይ ወርዶ ያንን መርከብ በእጁ ይዞ ሳበው፣ በውስጡ ያሉትን ሰዎች ወደ ባህሩ ዳርቻ ወጣቸው። ፈጽሞ ጥቂት ስንኳን ጥፋት ሳይነካቸው በህይወታቸው ተሻገሩ። ይህንንም ታምራት ለሰው ሁሉ ነገሩ። በሊቀ መላእክት ቅዱስ ሚካኤል እጅ ከባህር ሞገድ የአዳናቸው እግዚአብሔርን አመሰገኑት። በየወሩ በአስራ ሁለት ቀንም ዝክሩን ሲዘክሩ መታሰቢያውን ሲያደርጉ እስከ ለተ ሞታቸው ድረስ ኖሩ። የታላቁ ክቡር ሊቀ መላእክት ቅዱስ ሚካኤል አማል ይጠብቀን፣ በጠላትም እጅ ከመውደቅ ይሰውረን። እኛን አገልጋዮቹንም ከነፍስና ከስጋ ሕማም በክንፈረዴቱ ይሰውረን ለዘላለሙ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በዚህ በህዳር 12 ቀን የሰማያን ሰራዊት አለቃና ለሰው ሁሉ የሚራራ ሁልጊዜ በእግዚአብሔር መንበር አጠገብ የሚቆም ስለ ሰው ልጆች የሚማልድ የክቡር ሊቀ መላእክት የቅዱስ ሚካኤል የበዓሉ መታሰቢያ ቀናት ይህም ለነዌ ልጅ ለነቢዩ ኢያሱ በንጉስ ጭፍራ አምሳል በታላቅ ክብር የተገለጸበት ቀን ነው። ነቢዩ ኢያሱ ባየውም ጊዜ ደነገጠ። በምድር ላይም ወድቆ ሰገደለት። እሱም ጌታዬ ሆይ ከኛ ወገን ነህን ወይስ ከጠላቶቻችን ወገን አለው። ሊቀ መላእክት ቅዱስ ሚካኤልም ከሰማይ ሰራዊት ሊቃናት ኃይሎች አንዱ ነኝ። በዚች ቀን አማሌቅን በእጅህ አሳልፌ እሰጣለሁ፣ በያሪኮም አንተን አነግሳለሁ አለው። ከሰማይታትና ከቅዱሳን ዘንድ ባለመለየት ገላቸውን እስኪፈጽሙ ድረስ የሚያጸናቸው ትግስትን የሚሰጣቸው ይህ መልአክ ነው። በሰውም በየወሩ በዓሉ በበልበት በአስራ ሁለት ቀን እስከ ማግስቱ በሳልስቱ ድረስ የዝክሩን ባህል አድርጉ፣ ምጽዋትም ስጡ። እሱ ስለ ምድር ፍሬያት ስለ ዝናብና ስለ ወንዝ ውሃዎች፣ ስለ ሰማያዊ ነፋሳት እግዚአብሔር ተግባራቸውን በሰላም ያስፈጽማቸው ዘንድ በትጋት ይለምናልና የሊቀ መላእክት የቅዱስ ሚካኤል ልመናውና አማላጅነቱ ከሁላችን ጋር ይሁን ለዘላለሙ አሜን። ለሁሉ የምትራራ የታየ ቅዱስ ሚካኤል ሆይ ሰላም እልሃለሁ። እኔን ወዳጅህን በረዴትህ ጥላ ከጧት እስከማታ ከክፉ ነገር ሁሉ ሰውረን። ከልጅነት ጀምሮ ጸብንና ክርክርን ፈራለሁና፣ መኖሪያ በበረሃ የነበረ የምስራች ቃለ አዋዲ ቅዱስ ዮሐንስ ሆይ ደስ በሚያሰኝና ማዛ ባለው ቀባ መንፈስ ቅዱስ ደስ በሚያሰኝ አደባባይ ዛሬ ለመግለጽ ሰላም እልሃለሁ። ስለዚህ ባህርያም ያለ ከልሁል መሰዋ መካከል የሚገኝ ፍህመሳት በአማላጅነት የቅዱስ ሚካኤል ተራዳ ተራዳይነት የአጢአቴን ሾህ ያቃጥል ዘንድ ሻለሁ። ጌታዬ ሆይ፣ ከብልጽግናቸው የተነሳ ካገቡት ይልቅ የደህዩትን መበለት መባ እንደተቀበልክ ለሁልጊዜ የሚያገለግሉ አእላፍ መላእክትን የማለዱ በችግሪ ጊዜ የማቀርብልን ምስጋና ተቀበል። ነቢያት ቅዱሳን አዋርያት ሰባኪያን ሰማይታት ወጻድቃን ወመላይት ትጉሀን ደናግል አዲ ወመነኮሳት ሄራን ባርኮ ባርኩ ጉባኤ ዛቲ መካን ቅዱሳን ነቢያት፣ የወንጌል ሰባኪያን አዋርያት፣ ሰማይታት፣ ጻድቃን፣ ትጉሀን፣ መላይት፣ ፍጹማን ደናግል፣ ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ ጉባኤችንን ባርኩልን። ለዘላለሙ አሚን። የቅዱስ ሚካኤል አማላጅነቱ ከሁላችን ጋር ይኖር፣ የቅዱስ ሚካኤል በረከቱ ከሁላችን ጋር ይኖር ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስሜ ቀደስ፣ መንግስት ትምጣ፣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባል ከክፉ ሁሉ አድነን እንጂ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። መቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረት ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ዛሬ ህዳር አስራ ሁለት ቀን ነው። የቅዱስ ሚካኤል የንግሱ ቀን ነው። የክብር ስግደት እንሰግዳለን። ቅዱስ ሚካኤል ሆይ ወደ ኔና፣ ቅዱስ ሚካኤል ሆይ ወደ ኔና፣ ቅዱስ ሚካኤል ሆይ ወደ ኔና፣ ሊቀ መላእክት ሆይ ወደ ኔና፣ ሊቀ መላእክት ሆይ ወደ ኔና ሊቀ መላእክት ሆይ ወደ ኔና፣ መላከ ምክር ሆይ ወደ እኛና፣ መላከ ምክር ሆይ ወደ እኛና፣ መላከ ምክር ሆይ ወደ እኛና፣ እሰግድ ለቅዱስ ሚካኤል፣ እሰግድ ለቅዱስ ሚካኤል፣ እሰግድ ለቅዱስ ሚካኤል። ምስጋና ይሁን ለቅዱስ ሚካኤል፣ ምስጋና ይሁን ለቅዱስ ሚካኤል፣ ምስጋና ይሁን ለቅዱስ ሚካኤል፣ ምስጋና ይሁን ለቅዱስ ሚካኤል። ክብር ይሁን ለቅዱስ ሚካኤል፣ ክብር ይሁን ለቅዱስ ሚካኤል፣ ክብር ይሁን ለቅዱስ ሚካኤል። መጋቤ ብሉይ የሰራዊት መሪ፣ መጋቤ ብሉይ የሰራዊት መሪ፣ መጋቤ ብሉይ የሰራዊት መሪ። መጋቤ ብሉይ የኃይላት መስፍን፣ መጋቤ ብሉይ የነቢያት ወዳጅ፣ መጋቤ ብሉይ መልአከ ምሕረት፣ መጋቤ ብሉይ መልአከ ኃይል፣ መጋቤ ብሉይ መልአከ ሰላም፣ መጋቤ ብሉይ ጠባቂ መልአክ። መጋቢ ብሉይ ትጉህ መልአክ መጋቢ ብሉይ ሩህሩህ መልአክ። ቅዱስ ሚካኤል ወይ ግርማሃን አልብሰኝ። ቅዱስ ሚካኤል ወይ ክብርህን ግለጥልኝ። ቅዱስ ሚካኤል ወይ በረከትህን አካፍለኝ። ቅዱስ ሚካኤል ወይ በክንፎችህ ጋርደኝ። ቅዱስ ሚካኤል ወይ በኃይልህ አበርታኝ። ቅዱስ ሚካኤል ወይ በጥበብህ ምራኝ። ቅዱስ ሚካኤል ወይ መስዋዕቴን አሳርግ። ቅዱስ ሚካኤል ወይ ጸሎቴን ባርክ። ቅዱስ ሚካኤል ወይ ዘመኔን ጠብቅ። ቅዱስ ሚካኤል ሆይ የጠላቴን አንገት ሰይፍ። ቅዱስ ሚካኤል ሆይ አሳዳጄን መንገድ ዝጋ። ቅዱስ ሚካኤል ሆይ የሞቴን ደብዳቤ ለውጥ። ክብር ውዳሴ ይገባል ለቅዱስ ሚካኤል ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። የእግዚአብሔር ቤተሰቦች ለቅዱስ ሚካኤል አመታዊ ባላደር እንኳን አደረሳቸው አደረሰን። ይህን የክብር ስግደት እናንተ ሶስት ሶስት ጊዜ መስገድ ትችላላችሁ። እግዚአብሔር ካለው ሁላችን ጋር ይሁን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የእለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን፣ እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን። ከእለት የእለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን፣ እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። መኔታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሴቶች ሁሉ ተለይተሽ አንቺ የተባረቅሽ ነሽ። የማጸንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ወይ ደስ ይበልሽ ደውል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረት ለምኝልን ኃጢአታችንንም ያስተሰር ይልን ዘለ ዘላለሙ አሜን። ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን። የዛሬ ወር ደግሞ ታኅሳስ አስራ ሁለት በሰላም በጤና በፍቅር ያቆየን። ሰላም እግዚአብሔር ከሁላችን ጋር ይሆን። ሰላም ሁኑልኝ እዚህ ላይ ያላችሁ ሁላችሁ፣ ሁለት ሰዎች ትታዩ ያላችሁ እግዚአብሔር ከእናንተ ጋ ይሁን። እግዚአብሔር ጠብቃችሁ።